በዘንድሮ የበልግ እርሻ እንደ ሀገር እስካሁን ከ400 ሺህ ሄክታር መሬት በላይ በዘር ተሸፍኗል። በ2017 የበልግ እርሻ 3.7 ሚሊዮን ሄክታር መሬት በተለያዩ ሰብሎች በመሸፈን ከ98 ሚሊዮን ኩንታል በላይ ምርት ለማግኘት ታቅዶ እየተሰራም ይገኛል። በኦሮሚያ ክልልም የዘንድሮ የበልግ እርሻም በሰፊው እየተከናወነ ይገኛል ተብሏል። ለዚህም አርሶአደሩ በቂ የግብርና ግብዓቶች መቅረባቸውን ነው የክልሉ ግብርና ቢሮ ያስታወቀው። በዚህ ጉዳይ ላይ ተጨማሪ መረጃዎችን እንዲ የሚሰጡን በኦሮሚያ ክልል የግብርና ቢሮ የሰብል ልማት ዳይሬክተር ሙስጠፋ ሁሴን እዚህ ስቱዲያችን ነው የሚገኙት። ከእርሳቸው ጋር አጠር ያለ ቆይታ አደርጋለሁ። እንደሚተዋሉ ደና ይመስገን። እንኳን ደናመጡ ብያለው። በመጀመሪያ እንኳን ደና ጥያቸው። እንግዲህ ቀደም ብዬ እንዳነሳሁት እንግዲህ የበልግ እርሻ ተጀምሯል። ሰፋፊ ስራዎችም እየተሰሩ ነው የሚገኙት። እንደ ክልልም ቀደም ብዬ ባነሳሁት ቁጥራዊ መረጃዎች ልክ ማለት ነው። እንደው ቀዳሚ ጥያቄያችን እናርገው በኦሮሚያ ክልል በተለየ ዘንድሮ የበልግ እርሻ ስራው በምን መልኩ ነው እየተከናወነ ያለው ያለው ምን ላይ ነው የሚገኘው የሚለውን ቀዳሚ ጥያቄያችን እናርገው። በጣም ጥሩ። እንግዲህ በኦሮሚያ እንግዲህ ወደ 11 ዞኖች የሚሆኑ በልግ አምራች ዞኖች አሉ። በስፋት በልግን የሚያመርቱ በተለይ በደቡብ ኦሮሚያ ጂማ፣ ጉጂ፣ ቦረና፣ ባህሌን ጨምሮ እዚህ አርሴና፣ ምራብ አርሴ ፕላስ ሀረርጌ ሁለቱ ሀረርጌዎች ላይ በስፋት የበልግ ስራ ይከናወናል። በዚህም እንግዲህ የኦሮሚያ ግብርና ቢሮ ይህ የበልግ ስራ በአግባቡ እንዲከናወን ከመጀመሪያው በተለይ አርሶ አደሮች ግብአት በማቅረብ ከግብአት ውጭ ደግሞ የተለያዩ ድጋፎችን ሙያዊ ድጋፎችን በመስጠት ነው ስራ እየሰራን ያለ ነው። ኦልሞስት ዘንድሮ ወደ አንድ ነጥብ ሰባት ሚሊዮን ሄክታር ነው በዘር ለመሸፈን የታቀደው። እንግዲህ ከዚህ ውስጥ አሁን የዘር ወቅት ስለደረሰ በዚህ ላይ ደግሞ የእርሻ በስፋት እርሻም ስራ ላይ ያርሶ አደሩ ተንፈሳ ማርቶን ያለ ኦልሞስት ወደ 15 ሚሊዮን ሄክታር ተዘጋጅቷል። ማለትም ከ89 ፐርሰንት በላይ ከታቀደው ኦሬዲ ተዘጋጅቷል። እንግዲህ የመሬት ዝግጅቱ አርሶ አደሩ በስፋት እያከናወነ ነው ያለው። ይህን እንግዲህ ግባት አቅርቦትን በተመለከተው ኦሮዲ ኦሮሚያ ላይ ግባት አቅርቦት አንዴ ነው የሚቀርበው፣ ለክረምትም ለበልግም፣ ለሶስቱም ለመስኖም ወቅቶች ማለት ነው። ወቅቶቹ ለሶስቱም ወቅቶች ማለት ነው። እንግዲህ ወደ 10.5 ሚሊዮን ኩንታል ነው ዘንድሮ ይቀርባል ተብሎ በግብርና ሚኒስቴር የተላለፈልን። እንግዲህ እስካሁን ወደ 4.7 ሚሊዮን ኩንታል ደርሰዋል። ከዚህ ውስጥ ወደ 1.9 ሚሊዮን ለበልግ እንጠቀማለን ብለን ነው አርሶ አደሩ ጋ ኦልሬዲ ደርሰዋል። ዘርም ተጀምሯል። ኦልሞስት ወደ 110 ሄክታር 110 ሺህ ሄክታር በላይ በዘር ተሸፍኗል ማለት ነው። በስፋት አሁን ቦረና ላይ በክለስተር በስፋት አሁን ወቅቱ የስንዴ ክለስተር፣ የገብስ የተለያዩ የአተር የተለያዩ ሰብሎች የሚዘሩበት ወቅት ስለሆነ በስፋት እየተከናወነ ነው ያለው። ምናልባት እንደሆነጥለን የዘንድሮ የበልግ እርሻን ብቻ በተመለከተ እናንሳው ምን ያህል መሬት ነው በዚህ ለበልግ ብቻ ታስበው በዝግጅት ላይ ያለው የታረሰውስ ምን ያህል መሬት ነው ማለት እንችላለን በጣም ጥሩ እንግዲህ ከዘንድሮ በስፋት ነው ልንሄድበት ያቀድነው ምክንያቱም አምና ወደ 1.5 ሚሊዮን ነበር ክንጉናችን ዘንድሮ ወደ 1.7 ሚሊዮን ሄክታር ነው በተለያዩ ዘሮች እንሸፍናለን ብለን ያቀድነው ከዚህ ኦልሬዲ አሁን እስካሁን ባለው መረጃ ወደ 15 ሚሊዮን ሄክታር ታርሶ ተዘጋጅቷል። ይህም 41 ፐርሰንት ኦልሞስት በትራክተር የታረሰው በሰፋፊ ኤሪያ፣ ለምሳሌ ቦረናን ብትወስዱ በስፋት ምቹ ነው፣ በትራክተር ነው የታረሰው። 41 ፐርሰንቱ ከዚህ ከ15 ሚሊዮኑ ውስጥ ማለት ነው። እና ከዚህ ከ17 ሚሊየን ሄክታር ላይ ኦልሞስት ወደ 40 ሚሊየን ኩንታል ኤክስፔክት ይደረጋል፣ ይጠበቃል ማለት ነው ይሄም የምግብ ሉዓላዊነትን ለማስጠበቅ ጥሩ አስተዋጽኦ ስላለው እኛ በስፋት ትራክተሮች ወደዛ እንዲሄዱ ሰርቪስ ለአርሶ አደሩ እንዲሰጡ እየሰራን ማለት ነው። ምናልባት እዚሁ በንጽጽር ብናስቀምጠው ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር አሁን ላይ እየተሰራ ያለው የእርሻው መጠን ሊሆን ይችላል፣ የሚጠበቀው ምርት ምን ያህል ብልጫ አለው? በንጽጽር ብናስቀምጠው እንግዲህ በየዓመቱ ይሄ የበልግ ስራ እየጨመረ ነው ማለት ይቻላል ምክንያቱም የዛሬ 2015 ላይ ወደ 1.2 ሚሊዮን ነበር። 2016 ወደ 1.5 ነበር። አሁን አርሶ አደሩም ትልቅ ግንዛቤ ስለያገኘ ፕላስ ደግሞ የግብዓት አቅርቦቱም እየተሻሻለ ስለመጣ ወደ 1.7 ሚሊዮን ያሳደግ ነው። ይህንንም እንግዲህ የአየር ሁኔታም አሁን ጥሩ ስለሆነ እንችላለን እንፈጽማለን ብለን የምናስበው 1.7 ሚሊዮኑን። ስለዚህ ምርታችን ምርታማነቱን ብናይ ከ19 ወደ 22 ነው ያደገው። አሁን ደግሞ ወደ 24 ኩንታል ፐር ሄክታር ነው ፕሮዳክቲቪቲ ላይ መስራት አለብን ብለን ነው እየሰራናለን እና እዚህ ላይ በስፋት ኦሬዲ እንደርስበታለን ብለን ግብአቶች ኦልሬዲ ደርሰዋል አርሶ አደሩ ዘር ተጀምሯል ማለት ነው ከዚህ ከባለፈው ሳምንት ጀምሮ ምናልባት ሌላው ዘመናዊ የግብርና ማሽነሪዎችን ከማቅረብና አርሶ አደሩን ከማገዝና የምርት ብክነትን ከመቀነስ አንጻርስ የተሰሩ ስራዎችና የተደረጉ ዝግጅቶች እንዴት ያሉ ናቸው ኦኬ በጣም ጥሩ እንግዲህ ኦሮሚያ ግብርና ቢሮ ትልቁ ዋና ኢኒሽቲቭ ይዞ እየሰራ ያለው መካናይዜሽን ላይ ነው ግብርናን ማዘመን ነው ግብርናን ማዘመን ከትራክተር ጀምሮ ከተለያዩ ግብዓቶች ስፔሻሊ ኮምባይነርን ድሮ በቀረጥ ለአርሶ አደሩ ሲገባ የነበረው አርሶ አደር አሁን ቆጥቦ ሰላሳ ፐርሰንት ቆጥቦ ሰባ ፐርሰንት በብድር እንዲያገኝ እየተደረገን ነው ያለው ና ይህም በዚህ በጣም ትልቅ ለውጥ አለ። ምክንያቱም ከ አራት ሺህ የማይበልጡ ኮምባይነሮች የነበሩ አሁን ደግሞ ወደ ሰባት ሺህ ኮምባይነር ትራክተር ደርሰዋል። ሶ ግብርና ማዘመን ዋነኛ ስራ ምርትና ምርታማነትን ለመጨመር ዋነኛ ስራ መሆኑን አምነን እዚህ ላይ ትልቅ ስራ እየሰራን ያለ ነው። እንደው በክልሉ በዘንድሮ በበልግ እርሻ ምን አይነት ውጤት ነው የምትጠብቁት? የአርሶ አደሮቹ ዝግጅትስ እንዴት ያለ ነው? የዝናቡ መግባት ሁኔታን አያይዘን ብናነሰው? በጣም ጥሩ እንግዲህ፣ የአርሶ አደሩ ዝግጅት በጣም ጥሩ። ምክንያቱም የመህር እርሻ እንደተነሳ የመህር ሰብል እንደተሰበሰበ ነው ወደ ስራ የተገባው። የመሬት ዝግጅት አስቀድሞ ነው ጀምሩ ማለት ይቻላል። በተለይ ተለምዷል ኦሬዲ በክለስተር ስራ አስተዋርዘዱ ማሳው በፊትም ክለስተር ስለነበረ አሁን የአርሶ አደሩን ጽንቅላት አንድ ላይ ማምጣት የአርሶ አደሩን ሀሳብ አንድ ላይ ማምጣት ነው ስራችን። ይህንን አድርገን ኦሬዲ ዘንድሮ ከአምናው በሰፋፊ ክለስተር እናከናውናለን ብለን እንጠብቃለን። በተለይ አሁን ወደ ቦረና ና ጉጂ ላይ ሰፋፊ ክለስተሮች ዘር ተጀምረዋል። የመሬት ዝግጅት በጥሩ ሁኔታ ነው የተዘጋጁት፣ በማሽነሪ ማለትም በትራክተር ሰው ጥሩ ምርት ከዚህ ይገኛል ብለን እንጠብቃለን። ሌላው ቀደም ብዬ ማንስቼ ዋለሁ የሚዘንበው ዝናብ በአግባቡ ለመጠቀም ና በተለይ ደግሞ አርሶ አደሩም ምርታማ እንዲሆን ከብሔራዊ ሜትሮሎጂ ጋር በምን መልኩ ነው እየሰራችሁ ያላችሁት? መረጃዎችን ከመቀያየር ና ለአርሶ አደሩም በተገቢው መልኩ መረጃዎች ደርሶት ዝግጅት እንዲያደርግ ና ከምርቱ ጋር ያለውም ግንኙነት የጠበቀ እንዲሆን ከማረግ አንጻር በጣም ጥሩ እንግዲህ፣ ኦሮሚያ ግብርና ቢሮ ለዚህ ብቻ ዘርፍ አለው። ይህንን ከኢትዮጵያ ሜትሮሎጂ አገልግሎት ጋር የሚሰራ ባለሙያ አለን። ያን ኦሬዲ የፎርካስቱ ተሰርቷል። ፎርካስቱ በሜትሮሎጂ በኩል ደርሰውናል። ፎርካስት ላይ ተመርኩዘን እኛ ደግሞ አድቫይዘሪ አድቫይዘር ምክረ ሀሳብ ላይ አርሶአደሩ እናዘጋጃለን ምክረ ሀሳቡን አርሶ አደሩ እንዲወያዩበት ባለሙያው እንዲወያዩበት ምን መስራት እንዳለባቸው ምንጊዜ መዝራት እንዳለባቸው ውሀን መያዝ ማቆር ምንጊዜ ምን አይነት ቦታ ላይ መሆን እንዳለበት ምክረ ሀሳብ እየሰጠን ነው። ከዚህ ውጪ አርሶ አደሩም አሁን ያንን ኤክስፔክት ያደርገው በተለይ ቦረና ላይ በጣም የተለመደ ነው። ይሄ ፎርካስቱን በጣም ይጠቀሙበታል። ስለዚህ እኛ ተከታትለን በተለይ የዝናብ ሁኔታ ችግር እንዳይሆን በጊዜ በጊዜ ቶሎ እንዲዘሩ ምክንያቱም በተገኘው በተገኘው እርጥበት ቶሎ እንዲዘሩ የሰብልን እንክብካቤ እንዲያደርጉ የውሃን ማቆር እንዲሰሩ እና ሰብላቸውን በስርዓቱ እንዲያከባክቡ ምክረ ሃሳብ እንሰጣለን። ምናልባት የመጨረሻ ጥያቄ ላድርገውና የሚጠበቀውን የምርት መጠን በተለይ በበልጉ ማለት ነው ለመሰብሰብ የታቀደውን እንደ ግብርና ቢሮ እንደ ኦሮሚያ ክልል ግብርና ቢሮ እንዲሁም አርሶ አደሮችና በዚህ ዘርፍ ውስጥ ያሉ እ ሰንሰለት ውስጥ ያሉ ባለሙያዎችና ተዋንያዎች ምንድን ነው ማድረግ ያለባቸው በእነዚህ ወቅቶች ውስጥ? ኦኬ እንግዲህ ግብአት ነው ዋናው ስራ። ግብአት ኦልሬዲ ማዳበሪያም በተመለከተ ማዳበሪያው ደርሷቸዋል። ከማዳበሪያ ውጭ ደግሞ የሰብል የዘር ዘር ለምሳሌ በቆሎ በስፋት ይፈለጋል። በቆሎ ወደ 135 ሺህ ኩንታል በላይ ለአርሶ አደሩ ደርሶ እየተሰራጨ ያለውና ያለው ከዚህ ውጪ ይህን የሄደውን ለአርሶ አደሩ የሄደውን ሰብል ዘርና ማዳበሪያ በአግባቡ አርሶ አደሩ ጋ እንድደርስ የማህበራቶች ዩኒየኖች መተባበር አለባቸው እኛም ደግሞ ለአርሶ አደሩ ምን አይነት ሰብል፣ ምን አይነት ወቅት እንደሚዘራ አድቫይዘሪ እየሰጠን ስለሆነ ተባብሮ ሁሉም ለአርሶ አደሩ መስራት እንዳለበት፣ ምርትና ምርታማነቱ በዛ መልኩ ማደግ እንደሚችል የኦሮሚያ ግብርና ቢሮ በዚህ አምኖ እየሰራ ስላለ እኛ በበኩላችን ቀደም ብለን ሶሻል ማለትም የህብረተሰቡን ንቅናቄ አካሂደናል። እጅጋርጌ ነው ማመሰግነው ስለሰጡንም ስለ ሐሳቦቱም ጭምር እዚህ ስቱዲዮም ስለተገኙ በኦሮሚያ ግብርና ቢሮ የሰብል ልማት ዳይሬክተር ሙስጠፋ ሁሴን ታመሰግናለሁ። መልካም ቀን ይሁንልህ።